የተበከለ ውሃን መነሻ በማድረግ ከሚተላለፉ በርካታ የባክቴሪያ በሽታዎች በግንባር ቀደምትነት የኮሌራ በሽታ ተጠቃሽ ነው። ተቅማጥና የሰውነት መሟጠጥን የመሳሰሉ መገለጫዎች ያሉት የኮሌራ በሽታ ተገቢውን ሕክምና በወቅቱ ካልተደረገለት እስከ ሞት ድረስ ያደርሳል። በኢንዱስትሪ የበለጸጉ ያደጉ አገራት ዘመናዊ የፍሳሽና የውሃ ማጣሪያ ዘዴዎችን ተጠቅመው የኮሌራ በሽታን ጨርሰውታል። ይሁን እንጂ አፍሪካና ደቡብ ምስራቅ እስያን በመሳሰሉ በማደግ ላይ ባሉ አገሮች ላይ ግን የኮሌራ በሽታ አሁንም ድረስ ህዝቦቻቸውን እየተፈታተነባቸው ይገኛል። በእኛም ሀገር በአንዳንድ ቦታዎች ላይ አልፎ አልፎ የሚከሰት ሲሆን በክልላችን በመተከል ዞን በቅርቡ ተከስቶ ስለነበረው የኮሌራ በሽታ አሁን በምን ደረጃ ላይ እንደሚገኝና ስርጭቱን ከመግታት ጀምሮም ለማህበረሰቡ እየተሰጡ ያሉ የግንዛቤ ማስጨበጫ ትምህርትን በማስመልከት መረጃዎችን ለማግኘት የቤኒሻንጉል ጉሙዝ ሚዲያም በክልሉ ጤና ቢሮ ተገኝተዋል። በጣም ነው የማመሰግነው፣ አቶ አለም ደበሎ በክልሉ ጤና ቢሮ የኦፕሬሽን ዘርፍ ምክትል ቢሮ ኃላፊ በክልል በአንዳንድ አካባቢዎች ላይ እየታዩ ያሉ ምልክቶች አሉ፣ ከኮሌራ ጋር ተያይዞ እናያለን እና በምን ደረጃ ይገኛል በምን ሰ እየተሰሩ ናቸው የሚለውን እስኪ ከዛ እንጀምራለን። መልካም። አመሰግናለሁኝ። ስሜ አለም ደበሎ እባላለሁኝ የጤና ቢሮ ምክትል ዘርፍ ኃላፊ ነኝ። እንግዲህ እንደሚታወቀው ወቅትን ጠብቆ ብቅ የሚሉ ተላላፊ ሽታዎቹ በክልሉ ከዚህ ቀደም ያው ኮንፍሊክት አፌክትድ ኤሪያዎች ላይ ሲከሰት እንደነበረ ይታወቃል። ከጊዜ ወደ ጊዜ ግን ቁጥሩ የተሻሻለ እየመጣ ቢሆንም አሁንም ክረምቱን እና ወቅቱን ጠብቆ ከፍተኛ ተቅማጥና ትውኪያ የሚያስከትል ወይም ኮሌራ የምንለው ሕመም በተወሰኑ ዲቨሎፒንግ ኮሪደሮች አካባቢ እና ሰዎች በብዛት የሚኖርበት ቦታ ላይ አንድ ቦታ ተከስተው ነበረ። እሱንም እንግዲህ ለመከላከል ከፍተኛ ስራዎች የተሰሩን ያሉ እንደ ቢሮ ስለዚህ በዚህ ዙሪያ ላይ የአራርቲ ቲም ወይም ራፒድ ሪስፖንስ ቲም ትሬኒንጎችም ተሰጥተዋል። ባለሙያዎቹ በቦታው ላይ ዲፕሎይ ተደርገው የውሃዎችን የማከም ስኪሞች ላይ ትሪት የማድረግና እንደዚህ ቤት ለቤት አሰሳ እና ቅኝት የተደረገ ተያያዥ የሆኑ ችግሮችን የመለየትና እነዚያ የታመሙትን ደግሞ የማከም ስራ እየተሰራ ነው ያለው እነዚህ ወረዳዎች ላይ። ስናዳማ የሚሄ ና ማህበረሰቡ ግንዛቤ ምን ይመስላል? መልካም፣ እንግዲህ ምንድነው የነበረው ኮንፍሊክት ጋር አብዛኛው ወደ አይዲፒ የመጡ ኮሚኒቲ ስለነበሩ ወደ ቦታቸው ሲመለሱ ያው የነበሩ ሽንት ቤቶች የነበሩ የውሃ ቦታዎቹ የተበላሹ ስለሆኑ እነዛን አሁን ስቴፕ ባይ ስቴፕ ውሃውም ፓምፖችም እየተጠገኑ ነው። ውሃ መስመሮች የተሰሩ ያለው ሽንት ቤትንም ተሰርቶ እንዲጠቀሙ እየተደረገ ን ያለው ከዛ መነሻ ላይ ከዚህ ቀደም እንግዲህ ሰው ሜዳ ላይ የሚጸዳዳ ከሆነ ሽንት ቤት ማይጠቀም ከሆነ የሚጸዳዳው ደግሞ በዝናብ ወቅት ወደ ወንዝ ይሄዳል፣ ወደ ጎርፍ ይሄዳል። ሰው ወንዝ ውሃ ከጠጣ ደግሞ ይሄ ባክቴሪያው ይተላለፋልና በዛ ምክንያት ነው የሚመጣው። ስለዚህ እጅን በሳሙና መታጠብ፣ ንጹህ ውሃ መጠቀም ብቻም ሳይሆን ንጹህ ውሃው ተቀርተ ተቀርተም የሚመጡ እቃዎቹ ንጽህናቸውን ደህንነታቸውን የጠበቁ መሆን አለባቸው። ስለዚህ እነዚህ የታይባቸው አካባቢ ላይ ሰዎቹ ከቤተሰብ ጋር አንድ ቤተሰብ ዛውስጥ ቢታመም የመጠላለፍ ቻንስ ስላለው እነዛን ቤተሰቦችንም የማከም የመለየት ስራ እየተሰራ ነው ያለው ወደ ሌላው እንዳይስፋፋ ማለት ነው። ወረዳዎችም በዛው ልክ ናቸው ያሉት ነው። በየትኛው ክልላችን አካባቢ ያይነ ምልክ እየታየ አሁን ዳንጉር ላይ ነበር የታየው ከዳንጉር አጎረባቸው ወረዳዎች ጋም እርስ በርስ ዘመድ መጠያየቅ፣ በተለያየ መንገድ ስለሚገናኙ ከዳንጉር ወደ ድበጽ የመሻገር ከዛ ወደ ጳሪ የሚሻገር ሁኔታ አለና የተወሰኑ ቀበሌዎች በነዚህ ወረዳዎች ላይ ታይተዋል። ስለዚህ ለዚህም ደግሞ የእኛ ጋር ያለው አጋር ድርጅቶች ፓርትነሮችን ዲፕሎይ ተደርጎ ሰራተኞች ሰልጥነዋል። በጎ አድራጎትም እንደዚህ በዳንጉሮዳ መጀመሪያ ላይ ትሬኒንግ ተሰጥቶ ነበረ። ቤት ለቤት ሞባይል ሄልስ ቲሞችም አሉ የተዋቀሩት። ስለዚህ በዛ ምክንያት ከፍተኛ ስራ የተሰራ ነው። የታመሙትን ታክሞ ድኖ ወደ ቤታቸው እየሄዱን ያለ። ስለዚህ አሁን አይ ኤም ኤስ ቲም በክልል ስታብሊሽ ተደርጎ ቀጣይ ወደ ታች ድጋሚ ሁለተኛ ዙር ድን ሳፕላዮችንም ግብአቶችንም የኤክስፐርትስ ባለሙያዎችም እዛ ተኪዶ ያለውን ኢንቨስቲጌት የማድረግና ችግሩን እንዲቀረፍ የማድረግ ስራ እየተሰራ ያለው ወረዳ ታስክፎርስ በጣም መጠናከር መቻል አለበት። የዞንም እንደዛ ታስክፎርስ መልቲ የብዙ ባልድርሻ አካል ኢንቮልቭመንት ይጠይቃል። የአደጋ ስጋት፣ የውሃ፣ የሌሎችም ሴክተሮቹ የጋራ ስራ ስለሆነ በጤናው ብቻ የሚሰራ ስላልሆነ እዛ ያሉ ባለድርሻ አካላት ሁሉ በዚህ ላይ ተሳትፎ በነቂስ ቶሎ የማቆም ስራ መሰራት አለበት የሚል ፕላን አድርገን እየተንቀሳቀስን ያለነው። ከጤና ስቴሽን ጀምሮ የጤና ባለሙያዎች በዚህ ዙሪያ ምን ይሰራችሁ ያለችት ይህ መከላከል መሬት ላይ ያለው እውነታ ምን መስላል? እንግዲህ ይህ ለጤና እክስቴንሽኖቹን እዛ ለሚሰሩ ባለሙያዎቹን የትሬኒንግ ተሰርቷል። ከዚህ ቀደም የግንዛቤ መስጠት አርሲሲ በኮሚኒቲ ውስጥ በሰፊው ተሰርቷል። እንግዲህ ከዚህ ቀደም እንደዚህ ተከስቶ ክትባቶቹንም እንዲወስዱ አድርገናል። እነዚህ ወረዳዎቹ አዲስ ባይሆንም ሁለተኛ ጊዜ ነው። እንደዚህ ነው የሆነ ያለው። ስለዚህ አሁን ዋናው ምንድነው ያን ሩት ኮዙን የማስተካከልና ለአንድ እና ለመጨረሻ ያ ነገር በየአመቱ የማይነሳበትን ንግግርና ሀሳቦችን ከሚመለከታቸው ጋር ሼር እያደረግን ነው። እንግዲህ ጤና ኤክስቴንሽኖችን በዚህ ላይ ብዙ ሰፊ ግንዛቤ አላቸው። በጎ አድራጎቶችንም አሰልጥነናል። ለዚህ ስራ ደግሞ የውሃ ማከሚያ ግብአቶችን ልከናል። ቴንቶችም ተልቋል። እዛ አካባቢ አይሶሌት ተደርጎ እንዲቆዩ ከሌላ በሽተኛ ጋር መተኛት ስለለባቸው። ስለዚህ ዋናው ምንድነው መከላከል ስራ ነው እንዳይስፋፋ እነዚ እየታዩት ውስኖቹ ሌላውም እንዳይሰፋ የማድረግ ስራ እንዲሰራ ነው የምንፈልገው። ማህበረሰቡም ይህን ተገንዝቦ ከራሱ አካባቢውም ራሱን ንጽህናውን እንዲጠብቅ ንጹህ ውሃ መጠቀምን፣ ንጹህ ምግቦችን ፉዶችን መጠቀም እንዲቻል ነው። ስለዚህ በእነዚያ አካባቢ የምግብ ቤቶችና የመጠጥ ቤቶችንም የእይታና ጉብኝት ወይም በሬጉላቶሪ በዛ ባሉት ወረዳዎቹ ተቃኝቷል፣ ታይቷል። የምግብ የያዛቸው ንጽህናቸው ምን ይመስላል እነዚህ ወረዳዎች ላይ የሚለው እንደዚሁም በማህበረሰብ ውስጥ ቤት ለቤትም ተዞሮ ሽንት ቤት ያለው ነው የሌለውንም የመለየት ስራም እየተሰራ ነው ያለው። ዋሽ ፕሮግራምም የሽንት ቤቶችን ስራዎች በሰፊው እየተሰራ ነው ያለው። ያ ሞዴል ቀበሌና ሞዴል ቤተሰብን ከመፍጠር አንጻር አንዱ ቱሎቹ ዘውስ ኮምፖነንቶቹ ስላሉ የዛንም ስራ በየወረዳው የሚሰራበት ሞዳሊቲ ቀደም ሲል ከሪኮቨሪና ሪሃብሊቴሽን እየተሰራ ነው ያለው በነዚህ ወረዳዎች ላይ መነሻው ቫይብሮ ኮሌራ ስለሆነ ማንኛውንም ሰው ነው የሚያጠቃው ህፃን አዋቂም አይለይም ያው አዋቂም ሴቱን ወንዱም ይታመማል እና ሁሉንም የሚያጠቃው ያው ጊዜ ስለማይሰጥ ነው እንጂ ያው ባክቴሪያል ዲዚዝ ነው ግን ያው ቲሙ እዛ ያለው የእኛ ሲስተም አለ ከታች እስከላይ ምክንያቱም እዛ የፊም ባለሙያዎች አሉ ኢመርጀንሲ ባለሙያዎች ሪስፖንስ የሚሰጡ በእውቀትም በስልጠናም በጣም ብቁ የሆኑ በየወረዳው አሉ። ስለዚህ ያን ሲስተም ስታብሊሽ ተደርጓል። ፋሲሊቲ ላይም ፌም አትፌልስ ፋሲሊቲ የሚባል ባለሙያዎች የማሰልጥነን በተባ ሆስፒታሎች ላይም አሉ። ስለዚህ በጋራ ነው የተሰራ ያለው የሚለውን ነገር ነው። ሞርግን አቅም እንዲሆነን እኛ ከዚህ በገንዘብም በድጋፍም ወደ ታች አውርደናል። ግባትም በገንዘብም በቢሮ በኩል ሳፕላዮቹ እርዳታ ወደ ታች ሄደዋል። ወረዳዎችን በአቅማቸው የስ መስራት የሚገባቸውን ነገሮች እየሰሩ ነው። ስለዚህ ጥሩ ነገር አሁን እንዳለ ነው። እንግዲህ ያለን ኢንፎርሜሽን ሁለት ሺህ አስራ ሰባት ያለበት ዘመን ያው መደበኛ ስራችን ነው። ከዚህ ጋር ተያይዞ የመከላከል ስራውን መስፋት ነው። ለስፋት የሚሰራው 2018 አንደኛ ሩብ ዓመት ያለቀ ሁለተኛ ሩብ ዓመት እየተጀመረ ነው እና 2017 የመከላከሉ ዘርፍ ምን ይመስልናል? እንዴት አለፋችሁት? መልካም እንግዲህ የሀገራችን የጤና ፖሊሲ ከመከላከል ባሻገር አክሞ ማዳንም ተጨምሯል። እንግዲህ ፖሊሲው ሪቫይዝ ተደርጓል እንደምታውቁት። ስለዚህ መከላከልም ማከምም አብሮ የሚሄዱ ናቸው። ባሳለፍነው 2017 ዓ ም ከፍተኛ ርብርብ የተደረገበት አመት ነው በጤናው ዘርፍ ላይ ከዚህ ቀደም ከነበሩት የአመቱን አጠቃላይ አፈጻጸሞቻችን ስን ላይ የተሻሸለ የመጣበት ከነበረው የጨምረ የመጣበት ሁኔታ ያለው ከ14 15 16 17 ያለ መሻሻሎች አሉ። በማከሙም በመከላከሉም ዙሪያ ላይ ባለፈው አመት የፈተነን እንግዲህ አንደኛ የኢንፍራስትራክቸሩ መፍረሱ በጣም አስቸግሮ ነበር። አንዳንድ አካባቢ በነበረው በተለይ ሁለቱ ዞን ላይ እነዚን መልሶ የማቋቋም ስራዎቹ እየተሰሩ ነው ያለው። ጤና ጣቢያና ጤና ኬላዎች ወደ ቦታቸው የሚመለስ ስራ በከፍተኛ ርብርብ እየተሰራ ነው ያለው። ከዛ ባለፈ ደግሞ እነዚህ ለመረጃ ያዝ የሚጠቅሙ ማቴሪያሎቹ ከፍተኛ ችግሮች ነበሩ። እነዚያንም በከፊል የማሟላት ስራ እየሰራን ያለ ነው። ኮምፒውተሮችና የዳታ ሲስተሙ ማለት ነው። እዚህ ከኔትወርክ ግም ጋርም ኔትወርክ የሌሉባቸው አካባቢዎች አሉ። ምክንያቱም ኦንላይን ዳታው በዛ መሰረት እነዚህ አይነት ችግሮች ያጋጥማሉ። አልፎ አልፎ መረጃን በወቅት ወይም በኮምፕሊትነስ ና ታይም ላይን ስን በወቅቱ ሰርቶ ለመላክ እንግዲህ የእኛ ቢሮ ከሌላው ለየት የሚለው አንድ ፕላን፣ አንድ ቅድ፣ አንድ ዘቴ በሚለው ፕሪንሲፕል ፕላኑ ከታች የተሞላው ቀጥታ ሚኒስትሪ ጋር ነው የሚሄደውና እንግዲህ የጤናው ፕላን ለየት የሚያደርገው ከሌላው እኛ ከኤሊጂብል ነው የምናቅደው። ከእቅድ ብቻ የለም ይሄን አቅጃለሁ ይሄን እፈጽማለሁ ያለ አይደለም። ምክንያቱም ሁሉ ማህበረሰብ ተጠቃሚ ስለሚሆን፣ ለምሳሌ ክትባት ዙሪያ ላይ ብንወስድ ያሉት ህጻናት ስንት ናቸው? እነዚያ እንዴት ነው ከተመን ችለው ነው እንጂ ዝም ብሎ በደመ ነፍስ የሚታቀድ አይደለም። ከኤሊጂብል ፖፑሌሽን አንጻር ተወስዶ ነው እና በሳይንቲፊክ ካልኩሌሽን ነው የሚሰራው። ለዛ ነው ብዙ ጊዜ የጤናው ሪፖርት ይሄን አቅጃለሁ ይሄድ ነት ሳይሆን ከኤሊጂብል ከታርጌት አንጻርም ስለሆነ በዛ ነው የምናቅደው። ስለዚህ ይሄ ሪፖርት ደግሞ ከታች ከጤና ጣቢያ እስከ ወረዳ እስከ ዞን እስከ ክልል ያለው ተመሳሳይ ነው፣ አይለያይም። ሌላው ያው ቅድም እንዳልኩት እነዚህ አካባቢዎቹ በነበረው ጊዜ እንትን ስላልተባለ እንደዚሁ አምናም ሲፈትና የነበረው እነዚህ ወባና ይሄ አትት የምንለው ወይም ኮሌራ የተወሰነ ወረዳዎች ላይ ተከስተው ነበር። እሱንም ከሚመለከተው ጋር በመነጋገር ቫክሲን ተሰጥቷል። እነዚህ ወረዳዎች ክትባት ተሰጥቷል። ስለዚህ አሁን ምንድነው የእነዚህ መነሻ የሚሆኑትን በቢሮ በኩል ባለን አቅም ሪሶርስ ሞቢላይዝ አድርገን በዚህ አመት አቅደን በዋሽ ላይ ማለት ነው። እነዚህ ወረዳዎች ላይ ዋሽ ክላስተርን በማጠናከር ያሉትን የውሃ ሲስተሞችን የሽንት ቤት አቬላቢሊቲን በተሟላ መሰረት ለመስራትና ለማጠናቀቅ ነው ታቅዶ እየተሰራ ያለው። ስለዚህ አንዱ በመከላከል ላይ ከፍተኛ ትኩረት ሰጥተን አሁን ከዝግጅት ምዕራፍ ባሻገር አሁን ወደ ትግበራ እየገባን ስለሆነ የኛ ባለሙያ ኤክስፐርትስን በየዘርፉ ወደ ታች ተወርዶ ከወትሮ በተለየ ይ የሳፖርት ሱፐርቪዥን ሞዳሊቲ አንድም ያምነው ምን ነበረ ዘንድሮን በጋራም ስላየን እንግዲህ በ2017 ዓ.ም እንደ ቢሮ የእኛን ጥንካሬና ደካማ ጎናችንን ገምግመን ከጠጠሪ ተቋማትም የጋራ አድርገን በጋራ ገምግመን በቢኤስሲ መዝነን አጠቃላይ የሰራተኛ ሪኮግኒሽንም አድርገን ነበረ። ከዛ ባሻገር ያው እንግዲህ ከዞንም ከወረዳ ሁሉን የሚመለከታቸውን ስቴክ ሆልደርስ ጠርተን ከፓርትነርም ጭምር አጠቃላይ አፈጻጸማችን በክልል ደረጃ በክልሉ መስተዳድር በተገኙበት የጤናው ዘርፍ የአኑዋል ሪቪ ሚቲንግ ወይም ዓመታዊ ጉባኤ አካሂደን አጠቃላይ በዛ ላይ የተሻሉ ፐርፎርም ያደረጉ ጤና ተቋማትንም ሪኮግኒሽን የተሰጠበት ሁኔታ ነው ያለው። በዚህ ውልቅ ደግሞ የእኛ ቲም እስከ ታች ወርዶ የወረዳ ቤዝድ ፕላን እዚህ በየክልል መጥተው ያቀዱዋሉ። በየዞኑም ታቅዱ የቅድ መናበብ ስራ ከቢሮ ዋናው መሪ ዕቅድ ጋር መነሻ በማድረግ ሁሉም ዞኖችና ወረዳዎቹ የቅድ የመናበብ ስራ ሰርተን ባለሙያዎችም ወደ ታች ዲፕሎይ ተደርገው በቢኤስሲም እያንዳንዱ እንዲመዘን ተደርጎ ነው የተመጣው፣ እስከታች መዋቅር ማለት ነው። ስለዚህ ተመሳሳይ ቅድና ስራ ነው የተሰራው። ችግሮቹን ቢኖሩ ደግሞ እነዚያን ችግሮች በዚህ ዓመት ለመቅረፍ በከፍተኛ አቅደንና ተደራጅተን ለመንቀሳቀስ ዝግጁነት ላይ ነው ያለ ነው። ዘጠኝ ስትራቴጂክ ኦብጀክቲቮች ናቸው ያሉ። ስለዚህ በነዚ በዘጠኙ ላይ በተሻለ ሁኔታ ፐርፎርም ያደረግ ናቸዋሉ ያላረግ ናቸውን ለይተን በአጠቃላይ አመታዊ ጉባኤ ላይም ለሁሉም ወረዳዎቹ በዚህ አመት መስራት ያለብን ብለን ለይተን ለሁሉም ጤና ተቋማትና ወረዳዎቹ ዲስሚኔት ተደርጓል ተላልፏል። ስለዚህ በዚህ በ2018 ከነዚህ ፒላሮቹ እነዚህ እነዚህ ላይ ፎከስ አድርገን መስራት አለብን የሚለው ነገር በሪቪው ሚቲንግ ላይ የጋራም ተደርጓል። በጤና መዋቅርም እንዲያውቁትና በነዚ ላይ ትኩረት ተሰጥቶ እንዲሰራ የጋራ አድርገን ነው የተለያየ ነው። የጤናው ዘርፍ ሲስተም ምንድን ነው? ሁሌ ሲስተም ላይ ስለሆነ ሁሌ ስራ ላይ ነው። ወቅታዊ አይደለም። የጤና ስራ የሩቲን ስራ ነው። የሁል ጊዜ ስራ ነው። ስለዚህ ባለሙያዎቻችን ታችም ያሉትም እዚህም ያሉትም ኮሚኒቲ ፈረስ ነው። ቅድሚያ ለማህበረሰብ ነው። የቢሮ ሰራተኞቻችን አመቱ ሙሉ እንደሮጡ እንደለፉ ነው፣ እስከ ታች ድረስ ማለት ነው። ነገር ግን ታችኛው መዋቅር ላይ በደንብ ትኩረት ተሰጥቶ መሰራት አለበት የሚል ነው። እኛ እንደ ቢሮ ያዝ ነው የተለያዩ መታየት አስተሳ ያለባቸው የፖለቲካ አመራሩ በየደረጃ ያለው ከእናንተ ጋር ያለው ግንኙነት ምን ይመስላል? ለምሳሌ የወረዳ አመራሮች፣ የቀበሌ አመራሮች መረጃዎች ተቀብለው እንደ እናንተ አዳጅ ከመሆን አንጻር እንዴት ነው እየገመገማቸኋቸው ያለው? እንዴት ነው ተባብራቸው የሚሰሩት? እሱ ጋር የኮኦርዲኔሽን በጣም ያስፈልጋል። ምክንያቱም የጤናው ስራ የጤናው ብቻ ተደርጎ የሚታይ ከሆነ ጤና ቢሮ ብቻው ሮጦ የሚያመጣው ለውጥም አይኖርም። ስለዚህ እዛ ጋ የኮርዲኔሽን የመልቲሶክተራል ኢንጌጅመንት ያስፈልጋል። እቅዶችን ስራዎችን አላይን ማድረግ ያስፈልጋል። ስለዚህ እዛ ጋ ያለው ሪሶርስ የሰው ኃይሉ በጀትም ሁሉም ለዛ ወረዳ ወይም ለዛ ኮሚኒቲ ለዛ ተቋም ስለሆነ ያን ተናቦ የጋራ እቅድ አቅዶ በጋራ መስራት በጋራ መናበብ ስራ ያስፈልጋል። ምክንያቱም ጤናው ብቻ የሚሰራው ስራ የለም። ግብርናውም ይመለከተዋል፣ ውሃውም ይመለከተዋል፣ አደጋ ስጋት ይመለከተዋል፣ ሌሎች ቢሮዎች የሚመለከታቸዋል የጤና ስራ። ስለዚህ የኮኦርዲኔሽንና የመልቲሶክተራል ኢንጌጅመንት በጣም ወሳኝ ነውና በየወረዳ ያሉትም ታስክፎርሱ በዛ ልክ ተጠናክሮ ሁሉንም፣ ግብርናውንም፣ ጤናውንም፣ ትምህርቱንም እኩል ማናይ ከሆነ ለውጥ አይመጣም፣ ዲቨሎፕመንትም አይመጣም። ስለዚህ ከዛ የወረዳው መዋቅር እዚህ እይታ አይቶ ታች ያለውን የጤና ጣቢያና የወረዳ ኦፊሰሮችን ወደ ስራ ውስጥ ማስገባት ካልቻሉ አስቸጋሪ ነው የሚሆነው ማለት ነው። ስለዚህ እኔ አሁን ለነሱም ለሌሎችም የምለው ምንድን ነው የጤናው ስራ የጤና ብቻ ስላልሆነ ሁሉም የሚመለከተው አካል በወረዳ ሌብል ላይ የሚሰሩ አካላት፣ ቢሮዎቹ፣ የስራ ሂደቶቹ፣ ጽህፈት ቤት ኃላፊዎቹ የጤና ጉዳይ የኔ ጉዳይ ነው ብሎ ማሰብ መቻል አለባቸው። ምክንያቱም ጤናማ ሰው ካልሆነ ማረስ አይችልም። ማድንም ቢኖር መቆፈርም አይችልም፣ ማረስም አይችልም። ስለዚህ ጤና ሲኖር ነው አቅም ቢኖር ማረስም የምትችለው፣ መነገድም የምትችለው። ስለዚህ በጤና ላይ ያለው ትኩረት በታችኛው መዋቅር ቢሮ ብቻ ሂደው ተወርሮ እንዲሰራ ነው እና የሚፈለገው። ቢሮ የራሱ ስራ አለው፣ ወረዳ የራሱ ስራ አለው። ሁሉም የራሱን ከተዋጣ ግን ጥሩ የሆነ ፕሮግረስ በዚህ ዓመት ከአምናው በተሻለ እንሰራለን የሚል እምነት ነው ያለኝ። ምናልባት እንግዲህ እንደዚህ አይነት ጤና ቢሮዎች ጋር በምናስበት ሰዓት በርካታ መንግስታዊ ያልሆኑ ድርጅቶች ተቋሙ ጋር ሁሉ ስራ ተብሎ ይጠበቃል። በተለያዩ ምክንያቶች ከጊዜ ወደ ጊዜ ቁጥራቸው ሊቀለሰ እንዳደረጉ እናያለን ብንሰው ነው። ነገር ግን መንግስታዊ ያልሆኑ ድርጅቶች እናንተን ወይም መንግስትን ከማገዝ አንፃር እንደዚህ ይሰሩ ነው። እናንተ ከነሱ ጋር ያላቸው ግንኙነት ምን ይመስላሉ? እንደ ትክክለኛ መሬት ላይ እያገዙ ነው ያሉት ወይንስ እየነገሩ ነው ያሉት? መንግስታዊ ያልሆኑ ድርጅቶችን እስኪገምግ ናቸው ዋጭ ነው። መንግስታዊ ያልሆኑ ድርጅቶች ዋናው ዓላማ ምንድነው? ጤናማ ማህበረሰብ መፍጠር ነው፣ እነሱ የሚሰሩት። ስለዚህ ሲመጡ እነሱ የጋራ አግሪመንት አለ። ከሚኒስትሪም የመጡ ሊሆኑ ይችላሉ። ከዚህ ከቦፌድ ጋር፣ ከገንዘብ እና ኢኮኖሚ፣ ከጤና ቢሮ ጋር ነው የሚዋዋሉትና ስለዚህ እነዛ ደግሞ የቢሮውን ጋፕ መሙላት ነው የሚመጡ ክልሉ፣ የክልሉን ጋፕ፣ የክልሉ መዳረስ ያልቻለውን ለመሸፈን፣ ለማገዝ ነው የሚመጡትና ስለዚህ እሱ ምንድነው ዋናው የራሱ ጎላ አለው ኦብጀክቲቭ አለው። እነዛ በተጠና መልክ ዶክመንቶቹ ተዘጋጅተው ይመጣሉ። በዛ ልክ ነው የአግሪመንት የሚገባው። ስለዚህ እነሱ የአቅማቸውን በደንብ እየሰሩ ያሉት በክትባት ላይ የሚሰሩ አሉ፣ በኢመርጀንሲ ላይ የሚሰሩ አሉ። እቅዱ ነው ዋናው። እቅዳቸው ምንድን ነው? ሽንት ቤት ነው የሚሰራው ካለ ሽንት ቤት ነው የሚሰራው። ስለዚህ የእኛ ኒድ ብዙ ነው፣ ብዙ ችግሮች ነው ያቸው ያሉ። ያን ችግር አንዱ ፓርትነር የተሰጠውን ነው የሚሰራው አንዱ ጤና ጣቢያ ግንባታ ከሆነ አንዱ ወይ ውሃ ነው የሚሆነው። ስለዚህ ጤና ጣቢያም ውሃም ገንባልኝ ብትለው የተሰጠው ብር ይታወቃል። ጥራትን በጠበቀ እንግዲህ የእያንዳንዱ ፋሲሊቲ የራሱ መሀንዲስ፣ የራሱ ተቆጣጣሪ ይኖረዋል። አብዛኛውን ያን ነገር የወረዳውም ይመለከተዋል። የኳሊቲን በተመለከተ ማንናችንንም ይመለከታል። ኳሊቲ ሹ ስለዚህ ኳሊቲ ሹ ከተካላ አውቶማቲካሊ እንዲቆም ነው የሚደረገው ወይ እንዲፈርስ ነው የሚደረገው። ስለዚህ እንደዚህ አይነት ኢሾዎች እስካሁን እኛ ጋር አልመጡም። ከመጡም ደግሞ ባለሙያ ሂዶ አይቶ ሪሊ ይሄ ነገር ችግር አለው የጥራት ችግር አለው ከተባለ እንዲፈርስ ተደርጎ ነው የሚሰራው። እና እኛ ጋር ጠንከር ያለ ፓርትነር የለም። ክልሉን ማገልገል የሚችል ፓርትነር የለም። ሎካል ናቸው የጥቃቅን ኤንጂኦዎች ናቸው ያሉ። ወይ አንድ ወረዳ ወይ ሁለት ወረዳ ወይ የተወሰነ ቀበሌዎቹን የሚይዝ ነው። እና እኛ አሁን ምንድነው በዚህ መንገድ እንግዲህ ፓርትነር ማፒንግ ላይ የሚሰራ ማናቸውም አካል ክልሉ አሁን ሰላም ነው፣ ዲቨሎፕመንት ላይ ነው ያለው ክልሉ። ስለዚህ ማናቸውም ፓርትነር ክልሉ ላይ መጥቶ ኢንቨስት እንዲያደርጉ፣ ጤና ቢሮን እንዲያግዙ፣ ሌሎች ቢሮ ላይ የሚሰሩ ፓርትነሮች ወይ እንጂዎችም ካሉ መጥቶ በክልሉ ላይ ማገዝ እንዲችሉ ለመግለጽ ወደ አለኝ ትልቁ ነገር ምንድ ነው የኛ ፓርትነሮቻችን የራሳቸው ሲዮስ እንትን የተቋቋመ ያለ በክልል ደረጃ ከነሱ ጋርም ከቢሮ ጋርም በጋራ ተደርጎ ከሚመለከታ ሴክተሮች ጋር የጋራ አድርጎ ተወያይቶበት ማብራሪያ ተሰጥቶ ነው ወይም የሚጸድቀው ዶክመንቱም የሚጸድቀው ከዛ በኋላ ወደ ስራ የሚገቡት። ስራውን ደግሞ በዛ ዘርፍ የሚሰራ አካላት ሜንቴር የማድረግ የመቆጣጠር፣ ካልሰራም የማቆም የማገድ ስልጣን አለው ክልሉ ማለት ነው። ስለዚህ በነበረን ጊዜ እስካሁን ያሉት ፓርትነሮች ጋር ያው በሰፊው እየሰራን ያለ ነው። ከዩኒሴፍ እና ደብሊዎች እነሱ ናቸው። ከዚያ ውጭ ያሉት ያው ሎካል እንጂዎች ናቸው። ሁሉንም ወረዳ የሚሸፍን ፓርትነር እስካሁን የለም። የተወሰኑ ወረዳዎችን ነው። በአቅማቸው ግን በጣም ክልሉን እየደገፉና እያገዙ ነው። እነሱ በመኖራቸው ብዙ የጤና ችግሮችን እየቀረፍን ያለ ነው። ሌላ ግን ተጨማሪ ከሚኒስትሪ ሚሁን ከሚመለከተው ከክልሉ መንግስትም ፓርትነሮች ከጤናው ላይ የሚሰሩ፣ ከትምህርት ጋርም የሚሰሩ፣ ከግብርናው ጋር የሚሰሩ ያስፈልጉናል። እንደ ክልል ብዬ አስባለሁ ያው የጋራ ስላ ስለሆነ እንግዲህ ትልቁ ነገር ምንድን ነው? ይሄ ነገር በሳሙና ውሃ እጅ በመታጠብ የመመገቢያ እቃዎች በንጽህና በመያዝ የምንከላከለው ነገር ነው። እጅን በሳሙና በመታጠብ በቀላሉ መከላከል ምንችለው ነው። ይሄ ኮሌራ ምንለው ማለት ነው ቫይብሮ ባክቴሪያ ነው። ስለዚህ እሱን አንደኛ ኮሚኒቲው ሜዳ ላይ እንዳይጸዳዳ መምከር ያስፈልጋል። በሽንት ቤት ውስጥ እንዲጠቀሙ በየሜዳው አለመጠቀም፣ እጅን በሳሙና በደንብ መታጠብ ምግቦችን የበሰሉ ምግቦችን መጠቀም እቃዎችን፣ ውሃ ምንቀዳበት እቃዎቹን ንጽህናቸው የተጠበቀ መሆን አለበት። ስለዚህ ዋናው ትልቁ ነገር እጅ በመታጠብ እና እነዚህ መመገቢያ እቃዎችን በማከናወን ህጻናትም ይሁን አዋቂዎቹ በየሜዳ መጸዳዳትን ወደ ፍሪ ወረዳ ብለን የሚታወጀው ዝም ብሎ አይደለም። ስለዚህ በዚህ ምክንያት ብዙ በአይን ማይጀርሞ ስላሉ የተለያዩ በሽታዎችን ሊያስተላልፍ ይችላል። ሰገራ በየቦታ መጠቀም ተገቢ አለመሆኑ ነው የሚለውን ነገር ማህበረሰባችን መረዳት መቻል አለበት የሚለውን ነው ማስተላለፍ ነው። ተመልካቾቻችን እስካሁን እንግዲህ ቆይታ ያደረግነው በክልሉ ጤና ቢሮ በኦፕሬሽን ዘርፍ ምክትል ቢሮ ኃላፊ ከአቶ አለም ደበሎ ጋር ነበረ። ቆይታ ያደረግነው በተለይም ከዚህ ተላላፊ ከሆኑ በሽታዎች እንደ ክልልም ደግሞ እየተከናወኑ ያሉ ጤናና ጤና ነክ ጉዳዮችን በተመለከተ ሰፋ ያሉ መረጃዎች ነበር ሲያጋሩ ነበረው። ጤና ባለሙያዎች በሁሉም የክልላችን አካባቢዎች ላይ ስራ ላይ ናቸው። ምናልባት እንግዲህ አንዳንድ ስጋቶች ካሉ ማህበረሰቡ በሆነ መስጠት ቀድሞ መከላከል የሚቻልበት ሁኔታ ነው የሚገኘው የነበረ ሁኔታ እንግዲህ። በጣም ደስ የሚነበረን አቶ አለም በርካታ ጉዳዮችን ሰርዘው የቤኒሻንጉል ጉሙዝ ሚዲያን እጃቸው ዘርግተ በመቀበልና በማስተናገድ ይህን የመሰለ መረጃ ለአድማ ተመልካችሁ ለሰጡ በራሴ ሆነ ቤኒሻንጉል ጉሙዝ ሚዲያ ስም ከልብ አመሰግናለሁ።